ጤና ይስጥልኝ ተመልካቾቻችን በምልክት ቋንቋ ዜና አቀርባለሁ ከለውጡ ወዲህ የኢትዮጵያ የውጭ ምንዛሪ መጠባበቂያ ክምችት ከአስር እጥፍ በላይ አድጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት በሰጡት ማብራሪያ በኢኮኖሚው ዘርፍ በተደረገው ማሻሻያ በርካታ ውጤቶች ተመዝግበዋል ብላ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከል የምጣኔ ሀብት ዘርፉ ተጠቃሽ ነው። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያ ተግባራዊ ባደረገችው ሀገር በቀል የኢኮኖሚ ማሻሻያ ምክንያት በዘርፉ ሲነሱ የነበሩ ችግሮችን መቅረፍ ችላለች። የኢኮኖሚ ማሻሻያው የማክሮ ኢኮኖሚ መዘባትን ለማስተካከልና የዘርፍ ምርታማነትና ተወዳዳሪነትን ለማሳደግ ጨምሮ በርካታ ጉዳዮችን ታሳቢ በማድረግ ተግባራዊ መደረጉን ነው ጠቅላይ ሚኒስትር አብይ አህመድ ያብራሩት። ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ እዳ ነው የተቀበለው። ያን ማድረቅ አንዱ አላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ፣ አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮውዝ ማረጋገጥ ነው።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 እንደዚህ ያሉ ሜጋ ሜጋ ስኬቶች ልናመጣ እየቻለ ነው። የኢትዮጵያ የውጭ ምንዛሪ መጠባበቂያ ክምችት በማሻሻያው ምክንያት በአስር እጥፍ አድጓል ያሉት ጠቅላይ ሚኒስትሩ ምጣኔ ሀብቱ እድገቱ ጨምረዋል ብለዋል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ የባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በአለም ላይ በአለም ላይ በጣት የሚቆጠሩ አራት አምስት ሀገራት ያደጉበት የእድገት ደረጃ ነው። ኢትዮጵያ ያደገችው ዘንድሮም የምታድገው የኢትዮጵያ የውጭ ምንዛሬ ግኝት በተለይም በምርቶች ከፍተኛ እድገት ተመዝግበዋል፣ ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚታይ የሚዳሰስ ሆኗል ብለዋል። ባለፈው ዓመት ኤክስፖርት ኦፍ ጉድስ ስምንት ነጥብ ሶስት ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 81 ቢሊዮን ዶላር አመተናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ሬሚታንስ 74 ቢሊዮን ዶላርን ያገኘ ነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘ ነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲቱሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመት አናላይዝ ማድረግ ሊያዩ ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው ይታያል ማለት ነው። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ከዚህ ቀደም በኢኮኖሚው የነበሩ ፈተናዎችን በመቅረፍ በርካታ ውጤቶች እንዲመዘገቡ ማስቻሉ ተጠቅሰዋል። መንግስት በወሰዳቸው የኢኮኖሚ ማሻሻያ እርምጃዎች በግብርና ኢንዱስትሪና አገልግሎት ዘርፎች ውስጥ ከፍተኛ እድገት እንዲመጣ ማስቻሉን ጠቅላይ ሚኒስትር አብይ አሕመድ ተናገሩ። የኢትዮጵያ ኢኮኖሚ ወደ በዛ ዘርፍ ኢኮኖሚ እየተለወጠ መምጣቱን ለእድጋቱም ወሳኝ አስተዋጽኦ ማበርከቱን ጠቅላይ ሚኒስትር ለሕዝብ ተወካዮች ምክር ቤት ቀርበው በሰጡት ምላሽና ማብራሪያ አስረድተዋል። በህዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የግብርናው ዘርፍ በ2017 በጀት ዓመት 7 ነጥብ 3 በመቶ እድገት ማስመዝገቡን አንስተዋል። ዘርፉ ባለፉት ጊዜያት ከነበረው በይበልጥ ምርትና ምርታማነት እየጨመረም ከዘርፉ የሚገኘው ገቢም እያደገ መምጣቱን ጠቅላይ ሚኒስትሩ አስረድተዋል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት አንድ ነጥብ አምስት ሚሊየን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም፣ ግን እንደ ሀገር የምናመርተው 1ንድ ምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ሁለተኛ ስንዴ፣ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ አንድ ቢሊዮን ዳላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊየንና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው ነው 700 ሺህ ዶላር ገደማ ነው የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ 2.5 ቢሊዮን ዶላር ኤክስፖርት አድርገናል። የኢንዱስትሪው ዘርፍ በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መምጣቱን የጠቆሙት ጠቅላይ ሚኒስትሩም መንግስት ለብዛ ኢኮኖሚ ትኩረት ሰጥቶ መስራቱ የኢንዱስትሪው ዘርፍ ውጤታማ እያደረገው እንደሚገኝም በማብራሪያቸው ጠቁመዋል። ኢንዱስትሪ በራሱ አምና 13 ፐርሰንት አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 37 ፐርሰንት ነው ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮውዝ ከነበረው ዜሮ ነጥብ አንድ ፐርሰንት ወደ አንድ ፐርሰንት አድጓል፣ ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። የአገልግሎት ዘርፉን ጨምሮ ሀገራዊ እድገት እየተመዘገበ መሆኑን የጠቆሙ ጠቅላይ ሚኒስትሩም በያዝነው ዓመት የዘርፎቹ እድገትም ከነጠላ ወደ ባለሁለት አሃዝ እንደሚያድግ ያላቸውን እምነት ተናግረዋል። መንግስት በወሰዳቸው ሁሉን አቀፍ እርምጃዎች በተያዘው አመት ጥቅምትወር የዋጋ ንረትን 11 ነጥብ 7 በመቶ ማውረድ መቻሉን ጠቅላይ ሚኒስትር አብይ አህመድ ገለጹ። የዋጋ ንረቱን ለማረጋጋት ከተወሰዱ እርምጃዎች መካከል የተለያዩ ጉዳዮች 440 ቢሊዮን ብር ድጎማ መደረጉን ተናግረዋል። የዋጋ ንረትን ለማረጋጋት ከዚህ ቀደም መንግስት የማስታገሻ ጊዜያዊ እርምጃዎችን መውሰዱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይሁን እንጂ የሚፈለገውን ያህል ውጤት ባለማምጣቱ በተሟላ ማክሮ ኢኮኖሚ ማሻሻያ ሁሉን አቀፍ የመፍትሄ እርምጃዎች ተግባራዊ መደረጋቸውን የተናገሩት ምርታማነትን ማሳደግና የገበያ ትስስርን ማጠናከር ከተወሰዱ እርምጃዎች ዋነኛዎቹ መሆናቸውን አንስተዋል። በዚህም ካለፉት 20 ዓመታት ወዲህ የዋጋ ንረት አሁን ላይ መርገቡን ገልጸዋል። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት ሀያ ዓመታት በተለይ ከሚሊኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይህ የሆነበት ምክንያት አንደኛ፣ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር ለመፍጠር በተለይ ሰንዴ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዥን፣ አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። የዋጋ ንረትን ለማረጋጋት ከተወሰዱ ሌሎች እርምጃዎች ለሴፍቲኔት፣ ለማዳበሪያ፣ ለነዳጅና ለደሞዝ የተደረገው 440 ቢሊዮን ብር ድጎማ ሌላኛው መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ መቶ ስልሳ ቢሊየን ብር ጨምረናል። ዘንድሮ በድምሩ አራት መቶ አርባ ቢሊየን ብር ገደማ ድጎማ ወጥተናል። አራት መቶ አርባ ቢሊየን ብር ማለት ለውጥ ሲመጣ የኢትዮጵያ አንዋል በጀት እዚህ ጋር አልደረሰም። ከዚህ በተጨማሪ የተማሪዎች ምገባ የማዕድ ማጋራትና የገንዘብ ፖሊሲ እርምጃዎች በዚህ ጥቅምት ወር አጠቃላይ የዋጋ ንረትን ወደ 11.7 በመቶ እንዲወርድ ማስቻላቸውን ጠቅላይ ሚኒስትሩ አብራርተዋል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጃጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2 ነን ፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። የዋጋ ንረቱን በዚህ ዓመት ከአስር በመቶ በታች ወይም ወደ ነጠላ አሃዝ ለማውረድ የተቀናጀ ጥረትና ርብርብ እንደሚደረግም ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ገልጸዋል። ይህ እንደራሴዎች ምክር ቤት በአምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲያካሄድ ከተነሱ በርካታ ጉዳዮች መካከል የኮሪደር ልማት አንዱ ነው። ከዚህም የኮሪደር ልማት ዋነኛ ህሳቤ ስለ ቦታና ጊዜ በሚገባ የሚገነዘብ ማህበረሰብ መፈጠር ቀዳሚ መረ አድርጎ ሲሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግሯል። በዚህም ስለሚኖርበት ከባቢ የሚጨነቅ ትውልድ እያተፈጠረ መሆኑን ጠቅላይ ሚኒስትሩ አብራርቷል። ኢኮዶ ዴቨሎፕመንት ዋና እሳቤ ስለ ስፔስና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች እውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት ሲወጣ ወክወይ ማየት ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር። አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ። በዛው ልክ ፈጠራ አለ ማለት ነው። መንግስት ለየትኛውም ታጣቂ ኃይሎች የሰላም በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሕግና ሥርዓት አክብሮ ለሚመጣ አብረን ለመስራት መንግስታቸው ዝግጁ መሆኑንም ተናግረዋል። በምክር ቤቱ መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች መካከል የሰላምና ደህንነት ሁኔታ በቀዳሚነት ይጠቀሳል። ነፍጥ አንግበው የሚንቀሳቀሱ ታጣቂ ኃይሎችና የትግራይ ክልል አሁናዊ ሁኔታ የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል ናቸው። ሉዓላዊነታችንን የሚዳፈር የሻቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሐን ዜጎች እገታ እና ሌሎች የጭካኔ ተግባራትን በፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ሕገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ፣ መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ጠቅላይ ሚኒስትር አብይ አህመድ በምላሻቸው በኢትዮጵያ ከሀሳብ ይልቅ በአፈሙዝ ጥያቄያቸውን ለማስመለስ ሲታገሉ ከቆዩ አካላት ጋር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 ሚደራደረውን አትደራደር ደሞ ይላል። ለምን በዚህ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን ካልተደመርን በስተቀረ በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ትግራይ አሁናዊ ሁኔታ ጋር በተያያዘም መንግስት ከጦርነት ይልቅ ሰላምን እንደሚያስቀድምም ጠቅላይ ሚኒስትሩ አንስተዋል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን፣ የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም፣ ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም፣ ጥቅም የለውም። ትግራይ የሚደረግ ውጊያ ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃናል አያስፈልገንም ግዴላችሁ እትዋጉም አታሸንፉም አይታችሁታል ጥቅም የለውም ግን ውጊያ አያስፈልገንም ተባብረን አገርና አልማ ነው ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል ኢትዮጵያ ውስጥ ጥያቄ ያላቸው ሁሉ ከመንግስት ጋር ከሚደረጉ ውይይት ባለፈ ነባር ችግሮችን ለመፍታት በሀገራዊ ምክክር ኮሚሽን የቆዩ በደሎችን ለማድረግ የሽግግር ፍትህ መድረኮችን በመጠቀም መፍታት እንደሚገባም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮችን ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ገልጸዋል። በመጨረሻም የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ሰላማዊ አማራጮች ቅድሚያ ሰጥታ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ገለጹ። ከጎረቤት አገራ ጋር በጋራ መበልጸግን መሰረት ያደረገ ዲፕሎማሲ ስራ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ በተፈጥሮ ከተቸረቻቸው ጸጋዎቿ ውስጥ የቀይ ባህር ወደብ አንዱ ሲሆን የሀገሪቱ ያለፉ የከፍታ ታሪኮች ሁሉም ከዚህ ወደብ ጋር በእጅጉ የተቆራኙ መሆናቸው ይታወቃል። ሆኖም በታሪክ አጋጣሚ ይህንን የተፈጥሮ ጸጋዋን አታለች። እናም ኢትዮጵያ የወደብ ባለቤትነቷን ዓለም አቀፍ ሕጉ በሚፈቅደው መሰረት በዲፕሎማሲያዊ መንገድ ዳግም ለማረጋገጥ ብዙ ርቀቶችን ተጉዛለች። ከሕዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በታሪክ የቀይ ባህር ወደብን ያጣችበት ሂደትም ሕጋዊ መሰረት የሌለው መሆኑን አንስተዋል።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 ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የለውጡ መንግስት ከመጣበት ጊዜ ጀምሮ የኢትዮጵያን የባህር በር ባለቤትነት ዳግም ለማረጋገጥ ሲሰራ መቆየቱንም ያነሱት ጠቅላይ ሚኒስትሩ ከኤርትራ ህዝብ ጋር ጥያቄው ምላሽ እንዲያገኝ በሰላማዊ መንገድ እስከ መጨረሻው በትኩረት ይሰራበታልም ብለዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት እና የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችንኛ። አሁን ሸመግልላችኋለን ሰላም ያስፈልጋል ብያሉ፣ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም። ጉዳዩ አይመስለኝም። ይሄ እኔ ስለፈለግኩ ስለፈለጋችሁ አይደለም። ናቹራሊ አይሆንም ነገርየው በአንድ ቀንም አንመልሰውም በአንድ ቀንም አላጣነው ናቹራል ሂደቱን ተከትሎ ይሄዳል። ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት ለማጠናከር እንደሚሰራም ተገልጿል። ከሕዳሴ ግድብ ጋር በተያያዘም የሱዳንንና የግብፅን ጥቅም በማይጎዳ መልኩ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ሁሉም አገር ሳይዙ ይነስም ይብዛም ሀብቱ ይብዛም ይነስም ሁሉም ሀገር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 ኢትዮጵያ ብሔራዊ ጥቅሟንና ደህንነቷን ለማረጋገጥ ከምንም በላይ ትኩረት ሰጥታ እንደምትሰራም ጠቅላይ ሚኒስትሩ ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ